ሰላም ሰላም የሜክስቲዩብ ተከታዮቻችን፣ ዛሬም እንደወትረው ሁሉ ቤንግና ቀውጢ ቪዲዮችን ለእናንተ ይስማማሉ፣ ያስተምራሉ፣ ያስደስታሉ ያልናቸውን ከዚህም ከዛም መረጥ መረጥ አርገን ይዘን ተከስተናል። እንግዲህ እንደወትረው ሁሉ እንደምንለው ደምንለው የሜክስቲዩብን ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩን ስንል በትህትና እንጠይቃለን ሶ ዛሬ ያባበዱ ቪዲዮዎች ተመርጠዋል። እንግዲህ ወደ ቪዲዮዎችን እንሄዳለን። የመጀመሪያው ቪዲዮ ምን ይመስላል አብረን የምናየው ነው የሚሆነው። የ11ኛውን ዙር የጉማ አዋርድ ምርጥ የወንድ አክተር ናት ሳይ በልቷል። የሴቶችን ደሞ ቃል ኪዳን ጥበቡ

እንዳያችሁት ነው ባሳለፍነው ሳምንት የኢትዮጵያው እንግዲህ ግራሚ አዋርድ ማለትም ጉማ አዋርድ ተከናውኖ ነበረ። ጉማ አዋርድ ሞቅ ደመቅ ብሎ ነበር ያሳለፈው። በተለይ በተለይ አርቲስቶቻችን ከወትሮ ለየት ባለ ባለባበስ በፋሽን ኢንዱስትሪው ሞገስን ተላብሰው እንግዲህ በዚህ በጉማ አዋርድ ላይ ጎርደድ ጎርደድ ሲሉ ለማየት ሞክረናል ብዙዎቹ ከፊልሞቻቸው ከክሮቻቸው ጋ ከፊልም ክሮዎቻቸው ጋራ እንግዲህ በአማረ በባህል ልብሶቻቸው ይመጣሉ። ለምሳሌ እንደነ አማን የሲዳማን ባህል ልብስ ለብሰው በጣም እንዴት እንደሚያስቀኑ ልነግራችሁ አልችልም። በእንደዚህ አይነት ሁኔታ የኢትዮጵያው ግራሚ አዋርድ ነው ነው የምለው ደምቆ አምሮ ተውቦ ማለፉን እናስታውሳለን። ይሄ ቪዲዮ እንግዲህ ቅድም ያያችሁት ያንን እንዲያስታውሰን ያክል እያቀረብኩት ነው ማለታችን ነው። ወደ ቀጣይ ቪዲዮ ደግሞ እንሄዳለን። ምን ይመስላል? ከሰርግ ቁርስ ጭምር ካልሆነ ምኑ ሰርግ ሆነ? እስኪ አብረን እንመልከተው። ቪዲዮ ምን ይመስላል የሚለው

ታዲያ እሷም እኮ ቤቷ እንደዛው ነው። እንቁጣጣሽ አደረገችው፣ ቡናዋን ጨስ ጨስ አደረገችው፣ የሰራችሁን ያመጣችሁን ስጋ ኩክ አደረገችው። ውይ ያበደ ላይፍ ይላል። እንግዲህ ይሄ ነው። ይመቻት። በነገራችን ላይ ጭንቅላት ይጠይቃል። እንደዚህ አይነት ክሪቲቪቲ ላይክ ብለናል። ቀጣዩ ደግሞ ቪዲዮ ወዴት ይወስደናል ካላችሁ ወደ ጥበብ። ጥበብ ጥበብን ጠራቻት። እስቲ ቪዲዮን እንመልከት። የኢቢኤሷ ጥበብ እውነትም ጥበብ ጠርታታለች። እንዴት መድረኩን፣ መድረክ አያያዟ በነገራችን ላይ ሲገርም፣ ውዝዋዜ ራሱ ጎበዝ ናት። ስለዚህች ልጅ ሌላ ኦፖርቹኒቲ ያላት ማለት ነው። ጎበዝ ተወዛዋዥ ናት። አይኖቻችን ዳይሬክተሮች፣ ዋ በእውነት አስደንቃኛለች። ይመቻት፣ ጥበብ ይመች። ቀጣይ ቪዲዮ ያለን ቀጣይ ቪዲዮችን ደግሞ ወዴት ይወስደናል ይላል አረበስቅላት በስቅላት ይቀየርልኝ ይላል። ምንድን ነው የኢትዮጵያ ትልቁ ተራራ? ማን ነው ስሙ? ማን ይባላል? ኢትዮጵያ ውስጥ የሚገኝ ትልቁ ተራራ፣ ትልቁ ተራራ ኑሮ ነው ኑሮ። አልተመለሰም፣ አልተመለሰም፣ አልተመለሰም። ተቀጣለ። እሺ ቅጣቱ ምንድን ነው? የስቲፎን ዘፈን ዘፈናል። የስቲፎን ዘፈን አዎ። አረ በስቅላት ይቀየርልኝ ቴስቲ በዘመናላ ነው አይመጣውም። ኧረ በስመ አብ ወልድ ከስቅላ ጋር ጨማሽ አይመጣውም፣ አይመጣውም። ኧረ በሰው ሞራል እንደዚህ ስናፌር፣ ቀጣይ ቪዲዮችን ደግሞ ቤተሰብ ወዴት ይወስደን ይሆን? እስቲ እንሂድ። እሺ፣ ወደፊት ምን መሆን ነበር የምትፈልገው አንተ? እሺ፣ አንተስ? እሺ፣ አንቺስ እሱ ሚስት አላለች። አረ ቤተሰብ ህጻናቶችን ምን አይነት ነገር ነው እያስተማርን ያለ ነው? እንደዚህ አይነት ቪዲዮ የምንቀርጽ ሰዎች ምን አይነት ሀሳብ ይዘን ነው እኛ? ወደ ሶሻል ሚዲያው ስንመጣ ያስተምራሉ፣ ሰዎችን ከስህተታቸው ያስተካክላል የምንላቸውን ነገሮች ማለትም ቀናውን አስተሳሰቦች በሙሉ ወደ ሶሻል ሚዲያው ይዘን መምጣት አለብን። ምክንያቱም የሚያዩን አካላቶች በጣም ብዙ አይነት በእድሜ ብናያቸው ከህፃናት እስከ አረጋውያን ድረስ ሊመለከቱን ይችላሉ። ስለዚህ ቀናውንና በጎውን ይዘን ብንመጣ የተሻለ ነው የሚል ነው እና ባካችሁ፣ ህፃናቶችን በእንደዚህ አይነት መንገድ ድራይቭ አታድርጓቸው። ይህንን የምትቀርሷቸው ሰዎች ከስህተታችሁ እንድትታረሙ ስል ሀሳቤ ያቀርባለሁ ማለት ነው። ቀጣዩ ቪዲዮ ደግሞ ሁሌም እኔ በጣም መወዳቸው ግሩፖች አሉ የድዕዝ ፍሪኮች የሚባሉ እስቲ ዛሬ ደግሞ ምን ይዘው ልንመጡ የሚለውን ለማየት እንሞክራለን። ግን በጣም የገረመኝ ነገር እኔም የደዘ ፍሪኮች መስለው ነበረ። አይ ቲንክ የዛ ግሩፕ አባላን አይደሉም ይመስለኛል። እስቲ እነዚህ ልጆች አይተናቸው ልክ በዛ ኮንቴክስት ስለመጡ ምን አይነት ነገር ይዘውልን መጥተዋል የሚለውን አብረን በጣም ጎበዞች ናቸው። ልክ እንደ ደዘ ፍሪኮች ናቸው። ሜይ ቢ እነሱም ሊሆን እንችላሉ። ይቅርታ አድርጉልኝ። እዚህ ጋር ወደ ምን ተስላላለሁ ግን ቪዲዮ ደስ ይላል። ምን አይነት ክሬቲቪቲ እንደሆነ ይገርማል። ሰው ሁሉ ፈዞ ነው የሚያያቸው። ዋር አሜዚንግ ቲንግ። ይመቻቸው። ለማንኛውም ቀጣይ ቪዲዮ ያለን እስቲ እሱም ቪዲዮ ደግሞ አይተን እንምጣ። ሄሎ ሄሎ! ጤና ይስጥልኝ። አቤት። አቶ ዥዋ ዥዌ እኔ ነኝ። የሆነ ብር በስተት ልኬ ነበር እና ወደ እናንተ አካውንት ነበር የላኩት። ሁለት ሚሊዮን ብር አዎ ወደ እናንተ 2 ሚሊዮን ብር፣ 2 ሚሊዮን፣ ያ 2 ሚሊዮን ብር ብቻ ነው እና በአጋጣሚ ብር ትራንስፈር እያደረኩ ነበርና እና በስተት ወደ አንተ አካውንት ልኬ ነው እንድትመልስልኝ ፈልጌ ነው። የምን በስተት ነው ታዲያ? የእኔ ነው እኮ ማለት እንድትመልስልኝ ነው። ብሩን በስተት ነው የላኩት እንድትመልስ። አዎ እንድትመልስልኝ ፈልጌ ነው። መልስ። የት ሀገር ነህ? እኔ አሜሪካ ላይ ያለሁ ነኝ። እሺ፣ እዛ ሀገር እዛ ኑሮ ተመችቶሃል? ያ ላይፍ ኢስ ሶ ጉድ፣ እዚህ በጣም ደስ ይላል። እኔ ኢትዮጵያ ውስጥ ነኝ። እሺ እ

እውነትም ንጥር ንጥር። እንግዲህ ኮፒ ቤት ውስጥ ምን ሊደረግ ይችላል? ከወረቀት ኮፒ ውጪ፣ እስቲ ምን እንደሆነ አብረን እንመልከት። እንጀራ ኮፒ አድርጓን ሸጠለትም። ይች ነገር ሳታስፈልገን አትቀርም፣ በሆነ ኮፒ ማድረግ እንወስዳታለን። ቀጣይ ቪዲዮ አችን እስኪ በነገራችን ላይ ይሄ ቪዲዮ መልእክት አለው። ብዙ ሰዎች ይሸወዳሉ። በተለይ ኤቲኤም ስታወጡ ጥንቃቄ አድርጉ። ፓስወርዳችሁን ስታስገቡ ጥንቃቄ አድርጉ። አጠገባችሁ ማን እንዳለ ጥንቃቄ አድርጉ። ሰዎች ሲያናግሯችሁ አጠገባችሁ በተለይ ጥንቃቄ አድርጉ። ያ ያ ነገር ምናልባት ለሪስክ ይዳርገናል እና እውነት አስተማሪ ቪዲዮ ነው። በነገራችን ቀጣዩ ቪዲዮ ደግሞ የት ይወስደል ይሆን? እስኪ አብረን እንመልከተው ዋ

ረቢራ ግን ብሶበታል፣ በእውነት ብሶበታል። ረቢራ በዚያ አያያዘ ይመች። ለማንኛውም ረቢራ አላቋረጥ ጀምሬ ሰላይ ላይፌን ቀይሬ እንዲህ ነበረ ካላልኩኝ ከትላንስ ተምሬ ሰው ቢያወራ ስለኔ መሽግድ ሰርጦኝ ኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ተው አይሆንህም ወደ ማታ ለእራት መሽል ጠብቅ ከሰውኔ የፈጣሪ ሁሌ ከጎን ቁርስ ምሳምራት አብሳይ እኔ ብቻ ነ ይለኔ ግን አልልም ብቻ የልብ ላይ ምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ መላ ቃላት አስተዳደር ሙያ ከጎረቤት አይደል የሚባለው? ልክ ናት። ጎበዝ ናት። እኛም ከሌሎቹ መማር ያለብን መልካምና ቀና ነገር አለ። ምናልባት እቺ ሴት ዛሬ እንጀራ የጋገረችው ነገር ደግሞ ማን ያውቃል፣ ዶሮ ሰርታ ብታመጣልንስ። ይመቻት። ለማንኛውም ቀጣይ ቪዲዮ አለ። ወደ ቀጣይ ቪዲዮ ለሆቴሎች ለሱፐርማርኬቶች እንዲሁም ደግሞ ለማህበረሰቡ ሊያከፋፍሉ የተዘጋጁ ግለሰቦችን በቁጥጥር ስር ማዋሉን የካ ክፍለ ከተማ ደንብ ማስከበር ባለስልጣን ጽፈት ቤት እንዲሁም ደግሞ ፖሊስ አስታውቋል እነዚህ ግለሰቦችም መቶ የሚሆኑ ዶሮዎችን አርደውና በልተው ሊያከፋፍሉ ሲሉ እንዲሁም ደግሞ ተጨማሪ አርባ ሁለት ዶሮዎች በቁጥጥር ስር ውለዋልም ተብሏል ይህንም በቁጥጥር ስር ያዋሉትም የካ ክፍለ ከተማ ደንብ ማስከበር ጽፈት ቤት እንዲሁም ደግሞ የሰላምና ጸጥታ ከፖሊስ ጋር በመተባበር በቁጥጥር ስር እንደዋላቸው ተነግሯል እነዚህ ግለሰቦችም ጤናን አደጋ ላይ የሚጥሉ የሞቱ ዶሮዎችን በመበለት ለሱፐር ማርኬት እንዲሁም ደግሞ ለሆቴሎች ሊያከፋፍሉ እንደነበረም ተነግሯል። ሁላችሁም ጥንቃቄ አድርጎ እንግዲህ አስቡት። ሰውነት የሚቀድም ይመስለኛል፣ ሰውነት የሚበልጥ ይመስለኛል ከገንዘብ በላይ። እንግዲህ ከመቶ ምናምን በላይ ዶሮዎችን አስተውሉ። የሞቱ ዶሮዎችን እየታረዱ በየቀኑ እንግዲህ ለተጠቃሚ ያደርሳሉ ማለት ነው። እነዚህ ዶሮዎች ምናልባት እኮ በተለያየ አይነት ቫይረስ በተለያየ አይነት በሽታ የተጠቁ ሊሆን ይችላሉ። ከእንስሳት የሚመጣ ደግሞ በሽታዎች ወይም ቫይረሶች ብዙውን ጊዜ ለሰው ልጅ አስጊዎች ናቸውና እባካችሁን እንደዚህ አይነት ነገር የምታደርጉ ሰዎች በእውነት ፈራ እግዚአብሔር ይኖራችሁ። እንደገና እህት ወንድሞቻችሁ ናቸው በተዘዋዋሪ ተጠቃሚ የሆኑትና ወይም ተጠቃሚ የሚሆኑትና እባካችሁ ከእንደዚህ አይነት ስራችሁ እንድትታቀሙ እንላለን። በነገራችን ላይ ከህግ አንጻርም ይሄ ጉዳይ መታየት ያለበት ይመስለኛል። ህግ የሚለውን እንግዲህ በጋራ ምንጠ እሽ፣ ቤተሰብ እንዲ እንዲያለን ያለን እንግዲህ ቪዲዮቻችንን ጨርሰናቸዋል። እንግዲህ እነዚህም ቪዲዮች የተደሰቻችሁባቸው አሉ እንዲሁም ደግሞ ዘና ፈታ ብላችሁ በተዘዋዋሪ ደግሞ ሌላ ደግሞ ትምህርት የቀሰማችሁባቸው ቪዲዮዎች እንዳሉ ለሙሉ ተስፋነንም። ስለዚህ ይህንን ቪዲዮ አይታችሁ ለጨረሳችሁ አፕሮቭ አድርገናል። በነገራችን ላይ አፕሮቫችን የሚጸድቀው መቼ ነው ካላችሁን፣ ይህንን የሚክስ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር ላደረጋችሁ ሰዎች ይበቻችሁ ለማለት ነው። አፕሮቭ ያደረግነው ለእናንተ ነው ማለት ነው። በሚቀጥለው ሳምንት ወይም ድረስ መልካም ጊዜ በቀይ ይመቸን እንላለን።